እሺ፣ ግምዣ ወርቅ ገዝተሽ ነበር ከጎልድ ሀውስ፣ ስንት ብር ነው የገዛሽው? ማርያም፣ አንድ ሚሊዮን ብር ደርሶሻል። አንድ ሚሊዮን ብር ደርሶሻል። የኢትዮጵያ አንድ ሚሊዮን ብር ደርሶሻል። በዋትሳፕ ወርቅሽን እና ደረሰኝሽን ላች እና አሁን

ጊዜ አሉ። ሶስቱም ወረዴ ቁጥርን ሰጣቸዋለን። ያን ቁጥር ተጽፋ ጽፋችሁ አሁን ምን ቁጥር ልንገራትን አንድ ሰባት እኔ ምን ስንት ነበር የገዛሽ ብርቱካን ሁለተኛ ወጣ አሁን በኋላ ላይ ላይብ ላይ ቁጥር ሰጥሽ አይደለ? እሱን ቁጥር ጽፈች ትገቢያለሽ እና የወርቁን ፎቶ እና ደረሰኝ

እኛ የምናውቀው ቡርቱካን ያለውን ነገር በደረሰኙ መሰረት ለቡርቱካን ነው፣ እኛ ገንዘቡ የምናስገባው። እኔ ደግሞ ሁሌ ሁሌም ምለው በራሳችሁ ቁጥር እዘዙ ነው። አሁን ቡርቱካን ናት። አሁን እኔኛ ኦልሬዲ ወላይ ደግሞ አያይዘዋለሁ። ሲስተማችሁ ላይ ያለው የቡርቱካን ቁጥር ነው። ሲስተማችሁ ላይ ስም ያለው የቡርቱካን ቁጥር ነው። ድርጅታችሁ የሚያውቀው ቡርቱካን ነው። ስለዚህ ለቡርቱካን ስድስት መቶ ቶ ሺ ብሩን ታስረክበናት እነሱ እንደተስማሙ። እሺ አሁን ቀጣይ ደግሞ እንትናናት። እቺ አሁን እንትናናት ግምጃ ግምጃ ግምሽ ብሯ ፎዚያ ካሌን ገብታለች። ባለ ስድስት መቶ ሺህ ብሯ ብርቱካን ከአቡ ዳቢ ገብታለች። አሁን የቀረችን ግምጃ ከሻርጃ ባለ አንድ ሚሊዮን ብር እድለኛ፣ ግምጃ ከሻርጃ ዘጠና ሁለት አርባ ሶስት ማናት? ግምጃ ናት። አንቺ ነሽ፣ ለራስሽ ነው የገዛሽ።

አረቦች ግን አይችሏትም እና ግምጃ አይልም፣ ጅምጃ ነው። ደሳለሽ ግምጃ ኔትወርኩ አይሳም ችግር አለበት ወይ? ማነው? ሶስቱም የደረሳቸው የማዳም ቅመሞች ናቸው። ሶስቱም ማዳም ቤት ነው የሚሰሩት በጣም ኤርትራ ሚላት መሰለኝ። እሺ ማሪ መቼ ነበር ያዘሽው? ወርቁ ስንት ሆኖ ያዘሽው? አንዴ ቻርጅ አይት ነሽ። እሺ ዋትሳፕ ላይ የወርቅሽን ደረሰኝ እሺ ወርቁንና ደረሰኝ ከዛ በኋላ ብሩ ደግሞ ሲደርሰሽ ቪዲዮ አድርገሽ ትቆስቻለሽ። ስንት እንደሆነ የደረሰች ታውቂያለሽ። አንድ ሚሊዮን ብር እንኳን ደስ አለሽ። እንኳን አብሮ ደስ አለ። በጣም አመሰግናለሁ። እንደዚህ አይነት እድል ስታገኙ በጣም ደስ ይለናል። እድሜ ለሪ ይህ እድል ስለመጣሽ በጣም እናመሰግናለን። አሁን እኮ ጣጣ ይገኛል። ወላሂ አንደኛ ጣ የወጣናት ግንጃ ከሻርጃ አንድ ሚሊየን ብር ደርሷታል። አንደኛ ጣ ሁለተኛ ጣ ቡርዱካን ከአቡ ዳቢ ስድስት መቶ ሺህ ብር ደርሷታል። ሶስተኛ ጣ ፎዚያ ከአልኤል አራት መቶ ሺህ ብር ደርሷታል። እድሜ ለሪ ወርቅ ይገዝታችሁ በዚህ ሶስት ወር ከሪም ጎልድ ወርቅ የገዛችሁ ይኸው እንደዚህ ባለ እድል ትሆናላችሁ በየሶስት ወሩ ሪም ጎልድ እጣ ታወጣለች የሁለት ሚሊዮን ብር እጣ እንዲሁም አሁን ከአንድ ወር በኋላ ለአሜሪካኖች እና ለአውሮፓ እንዲሁም አዲስ አበባ ለምትኖሩ የሪም ከስተመሮች እንደዚሁም ሁለት ሚሊዮን ብርጣ አንዱ በኋላ እናወጣላቸዋል። ይሄ ደግሞ ዛሬ ብቻ የጀመር ነው ሳይሆን ሀቡያ አንድ ዓመት እንደሆነውም ነገር ይ እንደ ሰባተኛ ዙራችን እዚህ ቤት ሰባተኛ ዙራችን ስናወጣ እና ከዚህ በፊት አንድ ሚሊዮን ነበረ በወርቅ ነበረ በሀምሳ ግራም ወርቅ ስንጀመር የጀመር ነው። አሁን አሳድገውት ጎልድ ሃውስ ሪንጎልድ አሳድገውት ወደ ሁለት ሚሊዮን ብር ከፍ አድርገውታል። በየሶስቱ የሁለት የሁለት ሚሊዮን ብር ጣ ይወጣላቸዋል። እንዲሁም ለአውሮፓ እና ለአሜሪካ ለአዲስ አበባ ደግሞ ለብቻ በየ ይወጣ በወሩ ይወጣላቸዋል። ስለዚህ አንደኛ ወርቅ ስትገዙ ገንዘባችሁ ሴፍ ታደርጋላችሁ። ወርቅ መቼም ዋጋውን የማይወድ ነገር ነው። ወርቃችሁ ልክ እንደ ገንዘባችሁ መያዣ አቆጣሩት። ኤኒታይም ቆይታችሁ ቢችግራች ግራችን መታከም ለምንም ጉዳይ ገንዘብ ብትፈልጉ ብድራ ጠይቁም ሰው ጋር ትሄዱ ምናትሉ ወርቃችሁ ለውጣት ሽጣችሁ ለችግራችሁ ታውሉታላችሁ። እና እኔ ራሴ አሁን ተምር ያለው ጌጣጌጥ ልብስ ማንር ምን መግዛት አቁሜ እየቆጠብ ወርቅ እየገዛው ነው። አሁን እኔ እኔ ጋር ወደ መቶ ግራም ወርቅ አለኝ ከፍልበት ከፍዬ ስጨርስ በዳሁን ፔመንት ከፍዬ ከፍዬ ስጨርስ የምረከበው ማለት ነው ስረከበው በአይናችሁ ታያላች እና ወርቅ ግዙ። ገንዘባችሁን ቁም ነገር ላይ ላ ያወጣልኛል ነበር ልብሶች ብዙ አሉ ችግረኛ ያወጣልኛል ሸ ይወጣል። ስለዚህ ገንዘባችሁን ቁም ነገር ላይ ወርቅ ላይ አውሉት። ነገ ቢቸግራችሁ ሊሸጡ የሚችሉት ነገር ላይ ማለት ነው። አሁን የምንገናኘው አሁን ኦክቶበር ነው። ኦክቶበር ፋይቭ ነው። ኦክቶበር፣ ኖቬምበር፣ ዲሴምበር ኢንሻላ በሚቀጥለው ዲሴምበር ሰርቲ በደንብ ሞር አፕግሬድ ተደርጎ በዚህ ሳይሆን አማውንት መጠን ሳይሆን ከዚህ ከፍ በኋላ ዛሬ ኦክቶበር ፋይፍ ነው። ድንጋጤው አለቀቀሽ? ድንጋጤው አለቀቀኝ። እንኳን ደስ አለሽ! ለራስሽ ነው የገዛሽን ወርቁን እናውም አንድ ሚሊዮን ብሩ ምን ታደርጊበታለሽ? እንግዲህ ቤት እንገዛበታለን። እንኳን ደስ

ወይም ይሄ ወላ በጣም ብዙ ነገር እያረግሽ ነው። ሁላችሁም፣ ሁለታችሁም ማለት ነው። ማሻላ። እኔ ቲክቶክ አለኝ፣ ሁሌ ነው የምከታተላችሁ። እዚህ እኔ ባልቶች እንኳ በዙ በጓደኛ ይገባለሁ ምናምን፣ እናያቸዋለን። በጣም ነው የምንከታተላችሁ። አላህ ጨምሮ ጨምሮ የሚያስቦች ያሳ

አዎ በጣም ተሰቃየሽ እና ምን ተሰማሽ? ስድስት መቶ ሺህ ብር ሲደርስሽ ወይኔ በጣም ነው ደስ ያለኝ። እውነት በጣም ነው ደስ ያለኝ። በጣም የሚገርመው ደግሞ ድጋሜን ያዘዝኩት እኮ መጀመሪያ ያዝሽላት አልመጣም ሲቀርብ ድጋሜን ያዘዝኩት ተጽፏላየሽ ለካለ ምክንያት ነው። ተጽፏል ይህን ፈጣሪ ጽፎታል። እሱ በጣም እውነት በጣም ነው ደስ ያለኝ። በጣም እንኳን ደስ አለሽ የእኔ እናት እና በጣም ማርያምን እኔ የምዬ የእኔ ቆንጆ በጣም ነው ማመሰግነው እውነት በጣም ከሚገባው በላይ በጣምም ነው ደስ ያለኝ። እሰይ እንኳን አደረገልሽ ፈጣሪ። ደረሰኙንና ወርቁን ፎቶ ሶስታችን ለረም ዋትሳፕ ላይ ላኩላት፣ እና ምን ሌላ ይላኩልሽ አካውንት ነበር። ሪሚዩት እኮ ናሽ ሪሚዩት ናሽ። እሺ፣ መጀመሪያ ጎልድ ሀውስ ኦልሬዲ ካሻለው፣ እሺ፣ ማሪ ካሽአውት ለማድረግ የሚያስፈልገው ማለት ነው። መጀመሪያ ደረሰኝ ትልኩልኛ ላችሁ። ካሽአውት ከተደረገ በኋላ ደግሞ የአካውንት ነበር ሁላችሁም አሁን ሁሉ ለኩል ይለኔ ከዛ ሬዲ አድርጎ ሲገባ ይሄ ብር ገብቷል በዚህ ቀን ብዬ ደረሰኙ ነለትላችኋለሁ ማለት ነው። ከዛ እናንተ ወጥታችሁ ቪዲዮ ትሰራላችሁ። ከሪም ጎልድ ወርቅ ገዝቼ ይኸው እጣ ወጥቶልኝ ይኸው ብሩ ገብቶልኛል ብላችሁ ብላችሁ ታስገባለች። ሪም ብሩ ሲደርሳችሁ እንደደረሳችሁ ቪዲዮ ስ እሺ፣ ሚዩት ነሽ፣ ማሪ ሚዩት ነሽ፣ ሚዩት ነሽ። ሶስታችሁም ብሩ ሲደርሳችሁ ይሄ እንትን ቁጥሮች በምን እኔ ሲጀመር በሱ ስልክ ደውለው ያረጋግጧቸዋል። ቡርቱካን ነሽ፣ ግብዣነሽ ሌኔነሽ ብለሽ በስልካቸው በራሳችሁም ራሳቸው ይደውላሉ። አሁን ግን አሁን ምን ምን እንደምትሉ አውቋቸዋል። የወርቁን ፎቶ ከደረሰኙ ጋር እና በአካውንት ነበራችሁ፣ በቃ ይሄን ልካችሁ ከሪም ምላሹን መጠበቅ ብቻ ከእናንተ የሚጠበቀው ሲጀመር ካሽ አውት ከተደረገ በኋላ ካሽ አውት ካደረጉልኝ በኋላ እነሱ ወዲያው ነው ማስገባላቸው። ሲገባላችሁ ሪምን ቪዲዮ ትሰራለች ማስገባት፣ እናንተም ደግሞ ደርሶኛል ሀቄ ብላችሁ ቪዲዮ ስሩ። ሶስታትም ሪፖስት ታደርገዋለች ያደርገዋለሁ በምንሰ ቁጥር ሽ ለምናት

አንቺን ስለምናምንሽ አንቺን ስላየን ጓደኛሽ ወርቁን ሲመጣላት ወደደችው። ወርቁን ስታየም ወደዋለች ወደዋለች። እኔ መጀመሪያም ብሩን እንደዚሁ አትልኪ ብያት ነው። ወርቁን እገዛልሽ አለው አትልኪ ምራሴ ነ ያስቀረውት ብዙ ማለት ነው። ስራሁን ራሱ ሳት ቦ ስራ አልወድም ምናምን ብላይ ነበረ። አይ እንኳን በቃ ለለና እኔ ደግሞ የቁቡ ማስታወሻም ነው። ለዛም ነው ማስታወሻ ነው አልሰጥም ብያት ነው። እሺ አሁን እኛ ሱቅ እየዘጋን ነው። ሁላችሁም ደረሰኛችሁ ላኩ። በጣም ነው የምናመሰግነው፣ በጣም ነው የምወዳችሁ። ነገ ከነገ ወዲያ ደግሞ በጣም እናመሰግናለን። ለሌላ እድለኛ እንግዲህ እኛም በምን ታረጊበታለሽ ስድስት መቶ ሺህ ብሩን ለጓደኛ ነው ስለዚህ ማለት ለስጦታ ነው የገዛሽው፣ ወይስ በእሷ ብር ነው የገዛሽላት? በሷ ብር ነው የገዛው። ኦኬ ስለዚህ ለሷ ነው ማለት ነው ብሩ። እሺ ብሩ። እዛ ደግሞ የሰጧቸው ይሰማል። የእኔ እናትስ እኔ ጋ ምንም ድምጽ የለም። ስለዚህ ብሩ ላንቺ ነው። ኧረ ለእሷ ስለሆነ ለእሷ ስለሆነ የገዛሁት ለእሷ ነው የገዛሁት እኔ ጋ እኮ ስለነበረ እሷም ለመግዛትም አልፈለገች። ምን ያምኜ የራሱ አልገዛ ምናምን ስትለኝ እሷ ጋር በገዛት አለበት የቁቡ ደግሞ ማስታወሻ ነው ብያት እኔ እኔም በግድ የገዛውላት ብሩን አስቀርቼ እኮ ግን እኮ እጣ የአንቺ ስም ነው የወጣው የአንቺ ድል ነው። የአንቺ ስም ነው ያሳሰባችሁ ምንድን ነው? እድሉ የአንቺ ነው። ምን አልሽኝማ? አንቺ ምንድን ነው ያሰብሽው? እድሉ ያንቺ ነው። ያንቺ ስም ነው። ዕጣ የወጣው በአንቺ ስም ነው። ደረሰኙ በአንቺ ስም ነው። ምንድን ነው ያሰብሽው? አንቺ አዎ። ስለዚህ አሁን ምን ላርግ ማለት እናንተ ንገሩኛ። እኔ ምን ላርግ ለእሷን የገዛውት እሷ ሲገዛም እሷ መጀመሪያ አልፈለገችም። እኔ ነኝ እንጂ ማለት ነው እቁቡን እኔ ጋር እንትን ስላለች